ነው የሚቀጠቅጡ ለገንዘብ ብለው። አላያችሁትም? ቲክቶክ ላይ በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ ነው የተባለው እኮ ለገንዘብ ብለው ነው የተባለው። ለብበሉ በራሳቸው አባቶች መናፍቃን ነው ብለው የሚሏቸው እነዚህ ሰዎች በቀስ ዲበኩዱ ንግግር የታክሲ ተራ ልጆች በሌሎቹም አባቶች ደግሞ ምንድነው ብለው የሚሏቸው መናፍቃን ናቸው። ለገንዘብ ብለው ነው ምክንያቱም ጌም ሲጫወቱ ብይ እኮ ተጫውተው ሳይጠግቡ እኮ ነው ይመጡት እና ምን ይበሉ ታዲያ ብፅዋነ ሊቃነ ሰዓት ምን ይበሏችሁ? የእውነት ለመናገር ማለት ነው። አንተ ሰፈር ላይ ብይ በመጫወት ሰዓት መጣህና ኦርቶዶክስን ወክላለሁ ብለ ሞግታለሁ ብለ መጣ ይሞግታል ብለን አንድ ምዕራፍና ሁለት ምዕራፍ ሳትሄድ ሄደ አነሽ አንድ አበባ አንድ አበባ ቦንቦሪ ነው ቦንቦሪ ነው ቦንቦሪ ነው እዚህ ጋር ዶናት ሶስት ዶናት ስትል ተገኘ እና ምን ይበሉ አባቶች። እውነት ነው። ምነግረ ምን ይበሉ መናፍቃሉ ለገንዘብ ብለው ነው ያሉ። ጌም ስትጫወት ነው የተገኘው። እናንተ ጌም ተጫዋቾቹን ደግሞ እዚህ ያለው ምን ምን አሉ? ተጽዕኖ ፈጣሪ፣ ተጽዕኖ ፈጣሪ ፈሌ፣ ተጽዕኖ ፈጣሪ ፈሌ ፈልዬ፣ ተጽዕኖ ፈጣሪ አላችሁ። እኛ ጋር ሲመጣ ከገዝት ተስፈንጣሪ ሆነውና አረፈ ማለት ነው። ዳርያስ ይላል ኤርሚያስ አበበ እዚህ ሆነው ማለት ዳርያስ ግባና ሰንበት ትምህርት ቤት ተማር አባቶች የሉንም እናቶ ዳጊ ነህ እንደውም ጥፋተኛ በባለፈው ልጅ ወስጃ አሜሪካ አሳድጋለሁ ብለህ አልነበር አባቶች የሉኝ ብሎ ሲል ማደጎ ቃልህን አክብር ዳጊ አሳድገዋለሁ ብለህ ነበርኩ አሳድገዋለሁ ብለህ ነበር ምን ይበሏቸው ጳጳሳቱ እውነት ለመናገርኩ ማለት ለማሳቅ አይደለም ምን ይበሏቸው ጌም ሲጫወቱ የተገኙትን ልጆች ምን ይበሉ ለኦርቶዶክስ ሊሟገቱ ለኦርቶዶክስ ጌም ሊጫወቱላት ነው ለቤተክርስቲያኒቱ በብዙ ሚሊዮን ዳላር ብር አላት። ትልቅ ቤተክርስቲያን ግዙፍ ቤተክርስቲያን እንደመሆኑ አመጣ አንድ ዶናት ሶስት ጌረዳ ሶስት ጌረዳ ሶስት ጌረዳ እዚህ ጋር ጋ እዚህ ደብል ነው ደብል ነው ምናምን ነገር ስትል አገኙ አዩ ያ ያሉ እኮ አባቶች ጌታ ክርስቶስ ኢየሱስ ምስክሬ ነው እኮ አልኳችሁ። ከጠቅላይ ቤተክነት ያ ያሉ አባቶች እኔ እኮ እዛ አባቶችም አሉ አሉ ያ ያሉ እዚህ ምን እንደምናደርግ ምን እንደምንገልጥ ምን እንደምንሰራ እስላሙ ያ ያህል ጴንጤው ያ ያህል የሚያምነው ያ ያህል ማያምነው የማያምነው ያ ያህል ካቶሊኩ ያ ያህል ኦርቶዶክሱ ያ ያህል ጳጳሳት ያ ያህል ፓስተሮች ያ ያህል ቡድሃው ያ ያህል ያ ያህል ትውልድ። ስለዚህ ልደት ሻይ ያንተ ይታየው ቦምቦሊኖ ነው። ቀይ ማነሽ ጽጌረዳ ዶናት ዶናት ዶናት እዚህ ጋር ሁለት ዶናት የሚሰጠኝ ሁለት ዶናት የሚሰጠኝ ብለስትል ተገኘ። ገንዘብ ፈልገው ነው ብለው አሉ። ታዲያ ምን ይበሉ ትምህርትህንም ሳይሆን ከመናፍቃን ጋር እየዋላችሁ ብለው አሉኝ አልክ። ከነማ ጋር የምትውለው ከነማ ጋር የምትውለው ሙሉ ወንጌል ነው እንደምትለው አንተ እየሄድክ እየተደበክ ቀን ቀን እኛ ጋር የዋልክ ነው፣ ማታ ማታ ገስት ላይ የምጮሆ። ለምን መናፍቃን አሉ፣ የቤተክርስቲያን አባቶች ዳጊ። እንዴት አይነት እኮ ቪዲዮ እንደምታስታውሰኝ። ለምን እንዴት የማንም ድጋፍ ሳይኖራችሁ ወታችሁ እዚህም የምትፍጨረጨሩት? እኔ ቤተክርስቲያን አለኝ፣ ፓስተር አለኝ፣ መሪዎች አሉ። አየ እንዴት የቤተክርስቲያን ድጋፍ ሳይኖርህ ትከራከራለህ? ወጠ ትምህርትህን አይደግፉት፣ አያውቁት። ከዚህ የበለጠ ውርደት አለ እንዴ? ይሄ ሰውዬ እኮ ነው። አንድ ኦርቶዶክስ ለአንድ ሚሊዮን አላለን። የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ለምን ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ ወደዚህ አትቀላውጥ። የካውንስሉ ድጋፍ አላቸው፣ ወደዚህ አትይ የህዝቡ ድጋፍ አላቸው ወደዚህ አት እስልምና የመጅሊሱ ድጋፍ አላቸው ወደዛ ማት ያበረታታቸዋል ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ ኡስታዝ አቡ ሀይደርን መመልከት ትችላላቸው ከድሮም ጀምሮ ባገኘው መድረክ ላይ እምነቱን እንዲፌንድ ያደርጋል አቡ ሀይደር ውሰደውና ማሻላህ እንዲል አድርገው ወይ ምክንያቱም ፓስተሮችና ኡስታዞቹ ላይ ነው አይኑ እየቀላወጠ ያለው ለምን ያንተ አባቶች ስንት አባቶች አሉ አይደሉ ወይ ኦርቶዶክስ እኮ የአባቶች የአስተማሪዎች እኮ ድሃ እኳ አይደለችም ለምን አላዩህም ነው ጉዳዩ ለምንድን ነው ያላዩ ኦርቶዶክስ የእውቀት ችግር አለባት ወይ በፍጹም መጽሐፍ ቅዱስ እንኳን ቢጠፋ መልሰው ሊጽፉ የሚችሉ ሊቃውንት ያሉባት ቤተክርስቲያን ናት እኔ መስክራለሁ አንተን ግን ለምን አላዩህም ለምን የመሪዎች ድጋፍ እንዴት አጣህ ጢምህን አሳድገህ መተህ እዚህ ራሱ የሚናገረውን ሰሙት አላችሁ ቀጥሎ አቡ ሐይደር ፓስተር ትላለህ እንደዚህ መተህ የሊቃውንት ድጋፍ ኦርቶዶክሳውያን እኔ ኦርቶዶክሳዊ አንድ የሚደግፈን አባት የለም። በጣም የሚያሳዝ ሁኔታ። ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው አብረው ነው የሚቀጠቅጡን ለገንዘብ ብለው። አላያችሁትም? ቲክቶክ፣ በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ የተባለው። እኮ ለገንዘብ ብለው ነው የተባለው። ጭራሽ ተው ማበረታታቱን፣ ዲስካሬጅ ነው የሚያደርጉን ጭራሽ ጭራሽ ስብር ነው የሚያደርጉት እውነቱ እንደው እኛ እዚህ ላይ የአቅማችንን ያህል እግዚአብሔር በሚያውቀው የአቅማችንን ያህል ባንፍ ጨረጨር ካለችን ጊዜ ይሰውረን ከሰዓቷ ሌተን እንደ ባንፍ ጨረጨር ስንቱ ጴንጤ ስንቱ ሰልሞ ነበር ማን ነው ተፍ ጨርጨር ልኝ ብሎ የላከ ሊቃውንት ጉባኤ ቅዱስ ሲኖዶስ ጠቅላይ ቤተ ክህነት የንሳሓ አባትህ ማን ነው? ልደተ ቃል ውጣና ተፍጨርጨር ለኦርቶዶክስ ብሎ ያለህ? እቤት እኮ ነው ያደኩት እኔ፣ ኦርቶዶክስ ቤርሲያኖት ነው ያደኩት። የአባቶችን እኮ አንተ እውቀት ብታይ አንዳንዶቹ ያስደምመሃል እኮ፣ የእውነት ለመናገር ማለት ነው። ማን ነው አንተ ተፍጨርጫሪ ያደረገ? አንተ ተፍጨርጫሪ፣ ያኛው ከገዝት ተስፈንጣሪ። ተፍጨርጫሪ፣ ተስፈንጣሪ፣ እንዴት አይነ ጎዘመን ላይ ደረስ ነው። የምታወሩት ካፋችሁ የሚወጣው ቃል በጣም በጣም ትልልቅ ነው። አንድ ኦርቶዶክስ ለአንድ ሚሊየን ትለኛለ። ያኛውስ ደግሞ እናቱ የወለደችው አንድ ጴንጤ ፊቴ ይቆማል። መልካም ወጣት ብላችሁ በሉ ማንም በል። ኤርሚያስ እንዳትፈራ እንዳትደነግጥ ናግባ አለ ገባው። ያው የሆነውን ነገር አይታችኋል። አሪፍ አይቸኩልም። ትሎ የላ ከተማ ልጆች አንተ ተፍጨርጫሪ ወንድም ከገዝት ተስፈንታሪ ቱ ስንቱ ስንቱ ስንቱ ከቤተ ክርስቲያኑ ወጥቶ ነበር። እውነቱ ለምን ለማካበር አይደለም። ሚዲያው እንግዲህ እድሉ ለሁሉም ሰው ሰጥቷል። አይደለም ሚዲያው ለሁሉም ሰው እድሉ ሰጥቷል። እውነት ነው። የሙስሊሞቹን የተቀናጀ አካሄድ ታቁታላችሁ። ሀያ አራት ሰዓት ነው የሚሰሩት። የፕሮቴስታንቱን አሰራር እንደው ባለችን አቅም እኛ ያዝች ነገር ላይ ባንንቀሳቀስ ኖሮ ልደትዬ እናንተ ስትፍጨሮጨሮ የተገኛችሁት ቦንቦሊኖ ቦንቦሊኖ እኮ ስትለው ነው ዶናት ዶናት ዶናት ቦምቦሊኖ ጮርናቄ ጮርናቄ፣ እንዲህ አባቶች አይተው እንኳንም አሉ መድኃኔዓለምን፣ እንኳንም አሉ እኔንም እንደዚሁ ስል ከተገኘው ብለው ቢሉኝ መብታቸው ነው። ኦርቶዶክሳውያን አባቶች እንኳን ብለው ቢሉ መብታቸው ነው። ሄዳ ተዉት። ይህ እኔ ኤርምያስን ብለው ቢሉ አይተውኛ ማነ ጮርናቄ ሁለት ጮርናቄ ሁለት ጮርናቄ ሁለት ዶናት ሁለት ዶናት ስትል ታገኝታ መልአክ ጉንጩን ጸፍቶ አፉን ከፍቶ አናገረው ይባላል ይኸው እንደዚህ አናግረሃል መድን ያለ ስንቱ ግራ ተጋብቶ ይቀር ነበር ከአንተ ጀምሮ ማን ነበረው ማን ነበረው እስኪ ሀይ የሚለው ተበጥናችሁ አልነበር የምትቀረው ሰበስበኩ ኦርቶዶክሳውያኑን ሰበስበው ይሄ ተፍጨርጫሪ አንተ ወጥተህ ስለተሟገትክ ግና ኦርቶዶክስ የተሰበሰበችው ዶናት እና ጮርናቄ ይበላል ብራዘርዬ እሱ ነው የሚያምርብ ምክንያቱም ብይ ሳትጨወቱ ሳትጠግቡ ወጣችሁ በኦርቶዶክስ እንሟገታለን ብላችሁ ወደ ጌም ገባሃል። ጌም ያው ክፋት የለውም አንዳንዴ ለመዝናኛ ብሎ ትልልቆቹም ሰዎች እንጮታለን። አንዳንዴ ደግሞ ይሄ ምንድነው፣ ፔጁ ራሱ ምንድነው አልጎሪዝሙ በደንብ እንዲሰራ እንደዛ ይሆናል። ምን ክፋት የለውም ግን አባቶቼ፣ እንደዚህ ብለው አሉኝ ብለህ አታልቅስ። ምን ያሳያል? ወደ አቡ ሃይደር፣ እሱ ውስታዝ ነው የእስልምና ሃይማኖት ነው የክርስቶስ ተቃዋሚ መንፈስ የሚሰራበት ትምህርቱ ሁሉ ጭምር እንደዛ ነው። ክርስቶስ ፍጡር ነው ብሎ የሚል ነው። በግልጽ ማወራው ምን ያሳያል? በእርግጥ ተሞክሮ ከሆነ እሺ፣ ምን ያሳያል? ወደ ጴንጤዎቹ መናፍቃናቸው ብለ ይለ እንዴ፣ እንዴት አባቶች እንዲ አንድ አባት እንዴት የሚረዳ የለም። ለዚህ ነው ልደትዬ፣ አባት አለን እያላችሁ ስትሉ ቆይታችሁ ነገረ ክርስቶስ ላይ ባልተግባባችሁበት አምባጓሮ ፈጥራችሁ ጌታችን ኢየሱስ ክርስቶስ እግዚአብሔር አብ ጌታችን ኢየሱስ ክርስቶስ አምላክና አባት ይባላል ብላችሁ ጎራ ከፍላችሁ ኤርሚያስ እኔ ፌስቡክ ላይ ወ የተናገርኩትን ቪዲዮ አምጥታችሁ አላችሁ። የጌታችን የኢየሱስ ክርስቶስ አምላክና አባት ነው ማ ቅዱስ አባት እግዚአብሔር አብ አሁንም አድብቅ የምናገረው ግን ይዛችሁ ስታወሩ ነበር። በኋላ ላይ ያው በእነ ታላቁ ነው በእነ ታናሹ በእነ መምህር ማነው መጋቢ ብሎ አይመር አሸብርና በእነዚህ ጎራ ሁለት ተጣለዙልህ ሶሻል ሚዲያ ላይ በነገረ ክርስቶስ ጉዳይ ኦርቶዶክስ ወጥናት ቀጥተኛ ንጹት የወረደች እንዳለ ተንቆርቁሮ የሚገባ በአፍ ምናም ነገር አሉ። ኦኬ ነገረ ክርስቶስ ላይ ለሁለት ተካፈሉ፣ ለሁለት ተከፈሉ። እምነት አላቁ፣ ከሶሻል ሚዲያ ወጡ። ለተወሰነ ጊዜም እነ መጋቢ ላይ መራ ሸብሩ ወጡ። ከዛ እዛው ስራቸው ሰው አለን፣ ብራዘር እያንተ ከፈለኪስ ስንት ብር እንዲያስክ እንወቅ ብለን ካል እናውቃለን። እና ከዛስ ሶራምባ ሆቴል ላይ ስብሰባ ተደረገ። ከጠቅላይ ቤተ ክህነት አባቶች ይመጣሉ ተብሎ አልመጡም። የመጣው ማን ነው? ዲያቆን ዶክተር ያረጋል አበጋዝ እና ዲያቆን በረከት አዝመራው ነው። ማን ነው? እንደዚህ ናቸው የመጡት። እና ከጠቅላይ ቤተ ክህነት አንድ የተመደበ ካህን አልሄደም። ከጳጳስ ከብፁዓን ሊቃነ ጳጳሳት አንድ፣ ከቅዱስ ሲኖዶስ ከሊቃውንት ጉባኤ አንድ የሄደ የለም። መድኃኔዓለምን አምቧቸውን ጠጥተው ሶራምባ ሆቴል ተገናኝተው ተበተውም፣ እዛ መካከላቸው የነበረው አንድ ሰው የተባለው ማን ነው? ዲያቆን ያረጋል አበጋዝ ነው በነገረ ክርስቶስ ተስማሙ አልተስማሙም? ወደ ጳጳሱ ሄዱ ይስማማሉ? በፍጹም ለሁለት የተከፈለ ነው። ብራዘር፣ ነገረ ማርያም ላይ ተስማሙ አልተስማሙም? ጥንታብሶ አለባት የለባትም ብሎ የሚለው የቤት ውስጥ የነደደ ሰዓት አይደል እ መተ ጴንጤ ፊት ትገበዛ እኛ አንድነን እያልክ ማለት ነው። ለማንኛውም ይህን እንግዳ ስራለን ችን ጨርስና ደስ ቢያንስ እንኳን ቢያንስ ድጋፍ ስጡን እውቅና ስጡን አይደለም፣ ቢያንስ እንኳን ስትቃወሙን ትክክለኛ መረጃ ይዛችሁ ተቃወሙ። በጅምላ ጭፍጭፍ አድርጎ ገንዘብ ፈልጎ ነው እንዴት ይባላል? ለገንዘብ ብለው የመጡ ልጆችን እንዴት ለሌላ አሳልፋችሁ ሰጡናላችሁ? ይህኛን ውጣ ውረድ ታቁናላችሁ? እዚህ ላይ ያለው ውጣ ውረድ ልደት የውጣ ውረዱም አየ ነው። ከገስት ገስት እየተንከራተትክ አንድ ቦንቦሊኖ፣ ሶስት ዶናት፣ ሁለት ጮርናቄ ስጡ ይስጥ ነው። ይሄ በጣም መንከራተት ነው። ወደ ቤተክርስቲያኑ እጅግ ዋጋ ነበር የከፈልከው በዚህ ጉዳይ። አባቶች በጣም ቆቅ ናቸው። ብራዘርዬ፣ የኦርቶዶክስ አባቶች ወንድሞች ልንገራችሁ ችንትራግሬ ልንገዳ ልስጥ። የኦርቶዶክስ የቤተክርስቲያን አባቶች ጅላጅል መስለው ከሆነ በጣም ተታልሃል ብራዘር፣ በጣም ነው። ቆም ብላችሁ አስቡ። ጴንጤ ብትሆን እንደ ኦርቶዶክስ ተዋህዶ ቤተክርስቲያን አገልገ እንዴ? አታወሩም እንዴ? እሺ እህታችን፣ ቀጥ ያንቻው እንኳን ደህና መጣሽ። ቴንኪው፣ ግን ስለ ትዕግስትሽ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነው እህታችን? እኔ ኦርቶዶክስ ቤተክርስቲያን። ቴንኪው ስለ ትዕግስትሽ፣ ቴንኪው ኔት አድርገሽ ስለጠበቅሽ። እንደዚህ አይነት ሰዎች ስላሉ አብሬ እንዳልጨፈልቅ እፈራለሁ። እና ቴንኪው እህቴ፣ ቀጥ የምትይው ነገር ካለ እሺ አንደኛ ሁለት አንደኛ እንትን ምናልባት ስህተት ብናገር ወይ ብሳደብ ምናልባት ነው እንግዲህ፣ ኦርቶዶክስን ጨፍልቀ እንትን እንዳትል፣ እሺ ቤተክርስቲያንም ማለት ነው። ሁለተኛ ደግሞ ልደት ብናገር አትቻለሽ፣ ግን ከኦርቶዶክስ ነኝ ብለሽ ነው አይደል የመጣሽው? አ ያው እኔ አሁን የአቶ ከሌ ልጅ ነኝ እና የአቶ ወይዘሮ እንትና ልጅ ነኝ ብለሽ ብትይ ልትሰድቢ አይች። ልጅ ወላጆች ወይ ሲያሳድጓት በትክክል አላሳደጓትም፣ እኔን ስደበኝ፣ እኔን ስደበኝ። አይ ቆይ ነው ነው ያልኩሽ። እኔ ለምሰድብሻለሁ አንቺ ሆነሽ ብሳደብ ብለሽ ስላልሽ ማለት ነው። ወይ ወላጆቿ በትክክል አላሳደጓትም፣ ወይ ደግሞ በትክክል አሳድገዋት እሷ ግን በተጣመመ መንገድ ነው የሄደችው ተብሎ ሰው ቢያነሳብሽ ከአንቺ የተነሳ ቤተሰቦችሽ ሁሉ ይተነሳሉ ይነሳሉ ከአንቺ የተነሳ እምነትሽ ሁሉ ይነሳል ማለት ነው። ከኔ የተነሳ ቤተሰቦቼ፣ ከኔ የተነሳ ሃይማኖት ሁሉ እንደሚነሳ ማለት ነው። ከፈለሽ መሳደብ ትችያለሽ፣ ግን ካትያቴ እኔ ስድብ ልደት ያው ችግሩን ቢያወራ መብቱ ነው አይደለም። ሁለተኛ ደግሞ ጌም እንጆይ እንጂ ያው ለጨዋታ እንጂ ለምንም አይደለም። ይሄ ደግሞ ከቤተክርስቲያን ተወክሎ መምህር ሆኖ የመጣ አይደለም እዚህ ቲክቶክ ላይ ልደት መምህር አይደለም፣ የቤተ ክርስቲያን መምህር አይደለም ያው ይታወቃል። ስለዚህ ቤተ ክርስቲያንን መንከት አያስፈልግም። ሌላው ደግሞ ቀሲስ ዲበ ኩሉ ጥሪውን ተቀብለው በአበበ ጉልላት አሟሟት ላይ ያው ቅዱስ ቁርባን፣ በቅዱስ ቁርባን ነው የሞተው አይደለ ብለህ ከዚህም በፊት የተናገርከው፣ ስለዚህ በዛ ጉዳይ ላይ ይጣራ በማለት ያንን ጥሪ ተቀብለዋል። ካህን ናቸው አይደል? እህቴ እሳቸው ቄስ ናቸው አይደል? የሞተን ሰው መሞቱን አለመሞቱን የሚያጣራ ፖሊስ እና ፍርድ ቤት ነው ወይስ የኦርቶዶክስ ቄስ ነው? ይህ እኮ አንተ እኮ ነው የተናገርከው፣ በቅዱስ ቁርባን አስበዋል። በቅዱስ ቁርባን በጌታ ስጋና ደም ነው ሞቶ ያልከው። እኔን ያልኩት ልክ ነው፣ ግን መሞቱን አለመሞቱን የሚያጣራው የኦርቶዶክስ ቄስ ነው ወይስ ፖሊስና ፍርድ ቤት ነው የሚያጣራው? ይሄን እሱ መስጃ ነው አውቃለሁ፣ ግን አንተ የተናገርከው ስለት ነው ቤተ ክርስቲያን ነው የተናገርከው። አንተ መሆኑን አለመሆኑን እሱን ማነው የሚያጣራው ነው ያልኩሽ። የሞተን ሰው ሟቹ መሞቱና አለመሞቱን በምን ሞተ እንዴት ሞተ መቼ ሞተ ምናምን የት ሀገር ሞተ ብሎ የሚለው ማጣራት ያለበት የኦርቶዶክስ ቄስ ነው ወይስ ፖሊስና ፍርድ ቤት ነው ይህንን ማጣራት ያለበት? ይህኩ የተደረገው በቤተ ክርስቲያን ነው። አንተ ተደረገ ያልከው በቤተ ክርስቲያን ውስጥ ነው። ቤተ ክርስቲያኗ ያገባታል። ቴንኪ ወትዬ አልተግባባንም። ሁለቴ ጠየኩሽ፣ ልትመልሺ አልቻልሽም ማለት ነው። ቴንኪ ስለ ቅንነትሽ እግዚአብሔር አምላክ ይባርቅሽ። እኔ ሁለቴ ሶስቴ ጥያቄ መጠማ ነው። ሶስቴና አራቴ ምናምን ነገር ጥያቄ መጠየቅ ይከብደኛል እና ቴንኪዮታችን ተባረክ ወይ። እሳቸው ሳጅን መርማሪ ሆነው ይውበት በብዙ ቦታ ይገቡ የለም እና ይግቡበትና ምርመራውን ከፈለጉ እዛ ይሄዳል ማለት ነው። እና አንደኛ ርዕስት አለው፣ ሁለተኛም ግን እንድትናገር የድል ሰጠች። ሁለት ጊዜ ነው ሶስት ጊዜ ጥያቄ ጠይቁሽ፣ ጥያቄውን በመደጋገም ዳይቨርተን ታሪ ነው የምትፈልጊ ማለት ነው። እሺ አሁን ከዚህ በኋላ የምትገቡ በአረስቱ ላይ የምታወሩ ሰዎች ካላችሁ ማለት ነው፣ ርዕሰ ባህታዊ በሊቀ ሊቃውንት አባ ገብረ ኪዳነ የተናገሩት አለ። በሱ ላይ ማርያም በሁሉ ቦታ ትገኛለች ክንፍ አብቅላለች ብለዋል። ይህን ትምህርት ከተስማማችሁበት ንገሩ

እንኳን ደህና መጣ። አረፍት አለ የምትለው ነገር ካለ መቀጠል አለ። አይ ምነው እንትን ቅዳሜ ውይይት ነው አንልሳው ማስተማር ምናምን ነው መሰለኝ። ካዶራላችሁ ካካሲስ ጋር ምን ምንድን ነው ውይይት ያላችሁ መሰለኝ፣ ቅዳሜ አይደለ? አዎ። ዲቤት ዲቤት ማለት ሀሳቡ ማስተማር ነው ወይስ እንዴት ነው? ማስተማር ማስተማር። አዎ፣ ግን ወሬያችሁ አይመስልም ስትታዩ ነገሩ ያው ፉከራ ብዙ ታበዛላችሁ እና እንደ ወደ ትምህርቱ ብታ ብታ ተኩር ልክ ነው። ወደዚያ ምንም አይመስልም፣ ግን ወሬ ሄድን። አዎ ንግግራችን ላይ ቆይ፣ ትክክል ነው የተናገርከው ንግግራችን ላይ ኃይል የቀላቀለ ንግግር የተናገርንበት ቦታ አለ። ያ ደግሞ ከምን የመነጨ ነው? እኔ ከመናቅ አይደለም፣ እሳቸውም ማለት ነው ቀደም ይቅርታ ስል ነበር። ይቅርታ ያልኩት በምንድነው? እኔ ካህንን ወይ አገልጋይን እንደዚህ ተናግሬ አላቅም። ለምንድው እንደዚ የተናገርኩትኝ እዚህ ያላቸው አንድ ሺህ ሁለት መቶ ሰው በሌሎች አገልጋዮች ላይ እንደዚህ ተናግሬ አላቅም። በዚህ ሰው ላይ ግን ወይ ደግሞ በእኚህ ካህን ላይ ግን የተናገርኩትኝ በባለፈው አንድ ቪዲዮ ሰርቼ አብሮ አደጌ በሆነው አበበ ጉላት እና ሌሎች በርቀትም በቅርበትም የማቃቸው አባቴም አጎቴም አባቴም አጎቴም እንደዚሁም ራሱ ዲያቆና በጉላት ብህረንም ጨምሮ ብዙ ሰዎች ሞተዋል ከሀገር ከወጣ ወደ 14 ዓመት ስለሆነ ማለት ነው በርቀት ነው ሞታቸውን የሰማሁትኝ እና ሳስብ ስላልቀበርኳቸው በርቀት ስላለው አልቅሻ አልወጣልኝም። ይሄ ደግሞ ማናችሁም ላይ ይሆናል በበአድ ሀገር የምትኖሩ ማለት ነው ስለዚህ ያንን ሳስብ በወቅቱ አለቀስኩ ባለቀስኩት ለቅሶ ላይ ሁለት ሳምንት በላይ ቤት ከፍቶ ሲላገድ፣ ሲቀልድ፣ ሲያሾፍ ነበር። እኔ ያልኩት ዲያቆን አበበ ጉልላት ነው ብያልኩትኝ እሱ ጋ ያለው ሌላ ሰው ነው ኳይ ለበበልና ሰው ይሰጣለሁ ማሰጣለሁእርሜግበእርታበረሱ እንዳይወራ የሚችሉትን እያደረጉ ነው የገቡት በረሱ። ምክንያቱም ትልቅ ነገር ነው የሚያፈርስባቸው። ከዚህ በኋላ አላወራም። ወንድማቸው ከአንተ ጋር ወሬ ቆያኔ ጌታ አንድ ይጫረስ ኤርሚያስ፣ ኤርሚና ከኔ ጋር የምናወራው ካለ እናወራለን። አንተ ጋር እኔ በጣም ከይቅርታ ጋር አንተ ጋር እኔ አንድ ደቂቃ ነው አይደለ? በኋላ ታወራኛል። አንተ ጋር እናወራለን አሁን ኤርሚያስ። ከዛ በኋላ በኋላ በኩሉ በእኔ ሐዘን በአባቴ ሐዘን በአጎቴ ሐዘን በአብሮ አደጌ በዲያቆን አበበ ጉላት በረ ሞት ሐዘን በሌሎችም አብሮ አደጎቼ ባደኩበት ቀይ ባደኩበት መንደር የሞቱ በጣም ብዙ እናቶች በጣም ብዙ አባቶች በጣም ብዙ ወንድሞች አሉ። በእነሱ ሐዘን ላይ ሁለት ሳምንት ሙሉ ሲቀልድ፣ ሲላገድ፣ ሲያሾፍ ስለነበረ እውነት ነው እንደ ሰው ተሰምቶኛል። ከዚህ የተነሳ እሱን አንቱ ብዬ ልጠራዎት አልችልም። አንተ ብዬ ነው ልጠራ የምችለው። በእኔ ብቻ ሳይሆን በወንድማችን በጌርሳም ልጅ ሞት ላይ ሁሉ ነው የቀለደው ሰውየው። እንደዚህ ይቀልዳል በሬሳ ላይ ማለት ነው፣ በሰው ሞት ላይ ይቀልዳል ማለት ነው። እና ከዚህ የተነሳ ይህንን ነገር ሳስብ ምንም በወቅቱ ምንም የመለስኩለት ነገር የለም። በፈለገው መንገድ ሂድ። እሱም ላይ ሲመጣ በመረጃና በማስረጃ እንዴት እንዴት እንደማሳይ ህዝብ ፊት እናገራሉ። በመረጃና በማስረጃ ማለት እኔ አሁን የዲቤት ጥሪ ያቀረብኩለት ለዛ ዲቤት ጥሪ፣ ግን የመለሰልኝ እሱ ይሄን ነው ማለት ነው። እና ከዚህ የተነሳ ሆት የሆነ ነገር ተነጋግረናል ልክ ነው። እና እሱ ግን እንዳንማማር አይከለክለንም። የዲቤት ህግ ነው። ቴዲቤት ነው የሚሆነው። ደቂቃ እያዝልናል። እኔም በደቂቃ ነው የማወራው። እሳቸውን በደቂቃቸው ነው የሚያወሩት። አርእስታችን የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለው እና በኦርቶዶክስ ታቦት ነው ብሎ የሚለው በአዲስ ኪዳን መጽሐፍ ቅዱስ አይደለም ብሎ የሚለውን ነው የምናወራው ማለት ነው ስለዚህ በዛ ጉዳይ ላይ እኔ ቅድም በተነጋገርኩበት ኃይለ ቃል እንደዚህ ሚመስል በተናገርኩበት ላይ ቅድም ይቅርታ ጠቅ ያለ አሁንም ይቅርታ እጠይቃለሁ። በኃይለ ቃሉ ላይ ማለት ነው፣ እንዲህ ቤቱ አይቀርም። እሱ ስሜን ያለ ስም በመጥራት ዲስሪስፔክት ያደረገው መስሎት ሲናገር በዚህ ጉዳይ የተናገርኩት አለ። ሶሪ ብያለሁ፣ ድጋሚም ሶሪ ይላለሁ። ውይይቱ ግን አይቀርም፣ እዛ ነው የምለው። ቴንክዩ። አሁን መቀጠል ይችላለሁ። ከዚህ በኋላ በዚህ ጉዳይ ላይ አላወራም። አረስቱ ላይ ነው የምናወራው። ን አንተ የምትለውን ግን ማለት ትችላለህ። አይ ያኔስ ሲወራ እኔን ሰምቻለሁ። ግን የተባለው ነገር ቁርባን የሞት ነው የሚለው ነገር ሁሉንም ሰው ስላስቆጣ ምናልባት በዛ የተናገሩ ይመስለኛል። እና ቁርባን አንድ ሰው ብዙ ሰው ነው የሚቀበለው፣ እና አንድ ሰው ለይተው መግደል ይከብዳል ከዛ አንፃር አንተ የምታየው ሰው ይሞታል እናቃለን። ማንም ሰው ሊሞትበት ይችላል። አዘኑን ይገልጻል ግን በዌይ ኦፍ እንትኑ ግን የተናገርከው ግን ልክ አይመስለኝም። እኔ አመሰግናለሁ ለመማማር። እሱን እሱ ራሱ ቀሽዲ በኩሉ ሲያነሳው እንደዚሁ በመረጃና በማስረጃ እኔ ብቻ ሳይሆን አሁን በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የሚያገለግሉ አገልጋዮች ሁሉ ጭምር የተናገሩትን ቪዲዮ ዘኢትዮጵያ ቀጥታ ሳሰማ ታያለ ከሀገር ውስጥ እስከ ውጭ ሀገር ያሉት ማለት ነው። እኔ ብቻ አይደለሁም። መጽሐፍቶቻችሁ፣ የስንክሳር መጽሐፍት በዚህ ጉዳይ ላይ ምን ይላል? ከዚህ በፊት አሳይቻለሁ። ካህናት አሁን በህይወት ያሉ ምን ይላሉ? በሀገር ውስጥ ውጭ ሀገር ያሉት ምን ይላሉ? በዚህ ጉዳይ ላይ እናሳያለን ማለት ነው እና ቴንኪው። በአርስቱ ላይ መቀጠል ትችላላችሁ። ቴንኪው። ዳግሻ ማለት ትችላል ከፈለጋችሁ በአርስቱ ላይ እሺ አይ እኔ እንኳ ብዙ ማለት ሳይሆን የፈለግኩት ያው ወንድማችን የሚኖርበትና ሀገር ስላላወኩ እሱ ጋር ቅዳሜ ደርሶ ከሆነ አላውቅም። እንግዲህ ቅዳሜ ስላልደረሰ ውይይቱን እንደሰማ ሰው እያወራ ነው። ውይይቱን ከሰማ በኋላ ነው አሁን ከዚህ ውይይት ምን አተረፍን፣ ምን ትምህርታዊ ነገር አገኘን፣ ምን እውቀት አገኘን ማለት የሚቻለው ውይይቱ ከተደረገ ነው። እንግዲህ ውይይቱ ሳይደረግ ድምዳሜ ሰጥቶ ወይም ጠርጥሮ ማውራት በጣም ይከብዳል። ኦሬድረስ ያለው ነገር ነው። ሁለቱ ተወያዮች በአክብሮት ተጠራርተዋል። እሳቸውም ግብዣውን ተቀብለዋል። በእርግጠኝነት እሳቸው ትልቅ ሰው ናቸው። ከዲያቆንም ከሌላ ተራመመንም ከፍ ባለ ሁኔታ ተዋቲድ ብለው የሚከለክሉ እንጂ ተዋቲዱ ተብሎ የሚከለከሉ ሰው አይደሉም። እና በእርግጠኝነት ማንም የሚከለክላቸው የሚያስቀራቸው ያ ልደታ ሚሆን ሌላም ሰው የሚያስቆማቸው ሰውዬ አይደሉም። እሳቸው እንትን አይደሉም። ስለዚህ እሳቸው ላይ እርግጠኛ እንዲሁም ከሌላው ዲቤት ከተጠሩት ሰዎች ይልቅ እኔ በጣም እርግጠኛ የሆንኩት እሳቸው እንደማይቀሩ እርግጠኛ ነኝ። እንዲህ አይነት ሀሳብ እንደሌለ እሳቸው ጋር እርግጠኛ፣ ምክንያቱም ለኤርሚ መልስ ያጣሉ ለሚጠየቁ ጥያቄ መልስ ያጣሉ ብዬ አላስብም። እንግዲህ መልሱ አጥጋቢ ነው አይደለም፣ መጽሐፍ ቅዱሳዊ ነው አይደለም በመረጃ የተደገፈ ነው አይደለም፣ እውነት ነው አይደለም፣ የሚለው አብረን የምንከታተል ይሆናል። እና ወንድማችን ቀድመህ አፈራርህ ትንሽ እንትን ይላል። የምታውቀው ነገር ያለ ካለ አላውቅም እንጂ ገና ባልተደረገ እንትን ላይ ወደ ርእሱ ላይ ማውራት እንዴት ነው?

ራሳችሁን ለምን አትሆኑ እንደ ፊልም አረስት ዘ እያላችሁ የምትጀምሩት ነገር ራሱ አይገባኝ እና በስማችሁ ኑ ራሳችሁን ገልጣችሁ ኑ እና ወንድም በርዕሱ ማውራት የምትፈልጉ ከሆነ የኦርቶዶክስ ማርያም በሁሉ ቦታ ትገኛለች አትገኝ? ይሄ ትልቅ የሐሰት ትምህርታችሁን ከቅዳሜ በፊት የሚያፈርስ ውይይት ነው። ዛሬ ይዘን የመጣ ትምህርታችሁ ብቻ እንዲፈርስ አይደለም የምንፈልገውኛ የእናንተ መንፈሳዊ ልልልና ደግሞ እንዲገነባ እንፈልጋለን። ተንኮታክቷላ ከትምህርቱ ጋር አብሮ። ስለዚህ እንደ ወንጌል አማኞች ሰዎች ወንጌልን በማመን ሀሰትን ጥለው እውነትን እንዲያነሱ ነው። ቤቱን የከፈት ነው እንጂ ብዙ የምንሰራው የራሳችን የግል ጉዳይ እዚህ ቤት የምታየን ሁሉ አለንና የመጣ ነው አንድ ነገር ማፍረስ ብቻ ሳይሆን ደግሞ ሌላ ነገር መገንባት እንፈልጋለን። ማርያም በሁሉ ቦታ ማትገኝ ከሆነ ማን ነው ታዲያ የሚገኘው? ማን ነው ታዲያ ጸሎትን የሚሰማው? ወደ ማን ነው ሰው ጸሎቱን ማድረግ ያለበት? ሚሉ ብዙ ነገሮችን ተምረህ ይህ ነገር ለሌሎች ወንድሞቶችም የሚጠቅም ወንጌል ይዘት ወጣለና በርዕስ ላይ ብቻ እናወራለን። ከዚህ በኋላ የቀረውን ቅዳሜ አብረን እናየዋለን። ምንም ችግር እዚህ ቤት ያው ፉከር የለም። ውይይትን በሉት ክርክርን በሉት ምንም በሉት እኛ ወንጌል እንሰራበታለን። ያንን ቀን እዛ ቤት ይፎክሩ እንደፈለጉ፣ ምንም የሚያገባን ነገር የለም። ስለዚህ ይህንን ፖለቲካን በሉት ሳይንስን በሉት ምንም ስያሜ ሰጡት። አሁን በርዕሱ ላይ የምታወሩ ሰዎች ቀጥሉ ወንድሞቼ። ተጨማሪ እንግዶች እያየው ነው። ብሩኬ እንኳን ደናመጣ ብሩክ በለጠ በለጠ እኛ በለጠ ነው ይቅርታ። ላይ በለጠ እሺ ይቅርታ ስላላወቁ ነው። ፍኖት የሚል አይቻል ፍስሐ ሁላችሁ እንኳን እንደናመጣችሁ መቀጠል እንችላለን። በርዕሱ ላይ ኦርቶዶክስ አይነት ከገቡ ማለት ነው። ቴንክ ዩ እኔ እኮ ዳጊ የት ነው ግን ቤተ ክህነት የተማርቀው ተማርቀው ነው የማይሆነ ነገር ነው ወይ ወስዳል። እኔ እኮ ማይክ ዘግቼ ሞትኩኝ። ያ ማን ዘልዳታ ነው ያለው። በቃ ዘንድሮ ተቸገርኩብና ሰው እንዳላስቀይም ሰው እንዳላስቀይ ብቻ ነው ፈራው እንጂ ሌላው ችግር የለ። አልደገውም አልደገውም አልደገውም አንተ ስቃለ የርሜ